ባለት ትዳር እኮ ነኝ ኃላፊነት ይሰማል እኮ፣ ብቻዬን አይደለም። ወጠጤ እኮ አለው። ወደዛ እንደፈለግኩት አላድርም እኮ እኔ እንደፈለግኩት እንትን አይደለም። አሁን እኮ ኃላፊነት አለብኝ። ሚስቴ ስታመም እጨነቃለሁ፣ የሆነ ነገር እሷን አስባለሁ። ሂሳብ እሰራለው፣ ስንት ነገር አወራዳለው። እውነት ነው፣ ኃላፊነት ነው። አሁን እኮ ከዛ ልጅ ይመጣል እና እና ዝም ብዬ እንደ መንግስት እንዳወጥ እንደዚህ ብዬ ያልኩ እንደመጣ የምትፈልግ

እንዴት ስታስጠላ። ጭብጨባ ሲበዛ ፍራ። እዚህ አሁን የሚያጨበጭቡት ሁሉ አላምናችሁም። ለምን ሪከርድ ቤት ነው። እኔ የምለያችሁ ሪከርድ ተደርጎ የሚፖሰትበት ቤት አያችኋለሁ። በፕሮፋይላችሁ በስማችሁ ይዛችኋለሁ። ሴት ምንቀኛ ናት። ወዳችሁ ግን ለምንድን ነው እዛኛው ቤት ሄዳችሁ ቤት ሄዳችሁ መሰል ብ ለምን አቋም አይኖራችሁም? አንድ ሁኑ እስኪ ፊት ለፊት አቋም ይኑራችሁ፣ ወይ ጥልት ወይ ውድድ ኡስማን ቀውላለሁ አይደለሁም። እኔ ሻሩክ ነኝ። እሺ እንደተሰገጠ ማሜ ቀውላለሁ አይደለሁም። እኔ ሻሩክ በልኝ። እናንተ ኡስማን ቀውላለን ታናሽ ወንድም እንዳትልኝ። እሺ፣ እኔ ሻሩክ አለኝ እናቴ። እሱ ሰገጠ እኔ ጋር አይወዳደርም። ግሽ ጣራስ እርቀታችን ጠብቁ። እሺ እርቀታችን ምን እኛን እሱን የሚያዙን እንዴ? ምስ ንሽን አንቺ ሰትዮ እነሱ ካላየናና እኔ ሻሩክ ነኝ። እኛ ምን አያገባን። በቃ እንግዲህ ወረቀቱን አምጥቼ እናንተ ሰዎች ግን በቃ ፕሮፋይል ሰዎች ፕሮፋይል ሰዎች ንኩ እንዲሁ እራሳችሁ ገብታችሁ ከአጅማን እዚህ አስገባችሁኝ ሻርጃ ወይ ደግፋ አታረጉኝ፣ ወይ ምን አታረጉኝ። ይሄ ማስረጃ ነው። ልጅ እና ማስረጃ ማስረጃ ያለ ደግሞ ስፖርት አቆምኩኝ። ስራ ቢዚ ወጠርኩ ስራ ቢዚ ነኛ። እኔ ብዙ ስራ ነው ያለኝ። እውነቴን ነው። እኔ እኮ ባለ ትዳር እኮ ነኝ። ኃላፊነት ይሰማል እኮ። ብቻዬን አይደለም። ወጠጤ እኮ አለው። ወደ እዛ እንደፈለኩት አላድርም እኮ እኔ። እንደፈለኩት እንትን አይደለም። አሁን እኮ ኃላፊነት አለብኝ። ሚስቴ ስታመም እጨነቃለሁ። የሆነ ነገር እንኳን አስባለሁ? ሂሳብ እሰራለሁ። ስንት ነገር አወራራለው። እውነቴን ነው። ኃላፊነት ነው። አሁን እኮ ከእዛ ልጅ ይመጣል እና እና ዝም ብዬ እኔ እንደ መንግስት እንዳውጥ እንደዚህ ብዬ እያልኩ እንመጣ የምትፈልግ ሞኝ ናቸው እንጂ እ ሀላፊነት ሲሰማችሁ የዛን ጊዜ ታዩታላቸው። ኦኬ ኦኬ። አዎ ትዳር አታውቁትማ። ትዳር ዝም ብሎ ተጋብቶ አጉላለሁ መድ ያ ያልኩሽ ሰው እያለ በተለያየ አካውንት የልቡን እየተናገረ ነው ማሬ። ሞክሮ ትዳር ነው። ትዳር በጣም ምርጥ ነው። ኬፍ ነው አባቴ ኬፍ ነው። ግን ደግሞ ትዳር ኃላፊነት ስለሆነ አንተ ለአባወራ እኮ ነህ። ተው እንጂ እንዲህ እንደዚህ ሆንክ እንደዚህ ሆንክ አይባልም። እረፍ እንጂ በቃ ወላሂ በይ። አዎ፣ እዚህ በ በተለያየ አካውንት ልቡን እየተናገረ ነው። እንግዲህ ምንም ማድረግ አልችልም እ ሀናንን አሰናብጃታለሁ የሚታረጊያት ነበር ያሉኝ። እኔ አሰናብጃታለሁ ሀናንን፣ ቤተሰብ እኔ ከእናንተ እንትን አልወጣም። እናንተ ብቻ አዘዙ። አዎ፣ እናንተ ብቻ አዘዙ። የምትሉኝን አደርጋለሁ

ይሄኔ ማርቼ ወላሂ እንዳልሰደብባቸው ተያሪኝ ትዝ ሲለኝ ከላይ ሪከርድ አንዳንድ አሁን የአዲስ የመጡት ሪከርደሮች አሉ አይደል? ይቺ ደግሞ ምናምን እያሉ ከላይ አቀሳስረው ነው። እዛት እኮ እዛት ይላስ ብሎክ ተደረጉ። አዲስ አካውንት እየከፈታቸው አዲስ ነው አዲስ ነው። ምን ያገባችው? የፈለኩ ባረጋት የፈለኩ ባረጋት። ስላችሁ ደግሞ ሌላ ነገር አይደለም አይ፣ እነሱ እንደ ሕዝብ ሕዝብ አይደል እዚህ ያደረሰን እንደ ሕዝብ ማወቅ አለባቸው ማየት አለባቸው። እምናሳያቸው ደግሞ ምንድነው? ሰርግ ጠርተን ነው። ሰርግ ደግሞ እንዴት ነው እምንጠራቸው? ሲገዙን ነው አው ስገዙን፣ ከኋላ ያለውን ክሬም ግዙን፣ ባዶ አጉት። አው እዚህ ውስጥ ያለ ድርያና ጎጎራ ማለቅ አለበት። አው ሺቲው ማለቅ አለበት። እሱ እሱ ሲያልቅ አዎ፣ ሀቅ አላችሁ የመጠየቅ። አሁን ግን ይሄ ሁላ ዕቃ ተደርድሮ ሀቅ የላችሁም። ይቅርታ አድርጉልኝ ቤተሰቦቼ፣ ሀቅ የላችሁም፣ መብት የላችሁም። አዎ፣ በምን ልደግስላችሁ ነው እንዴ? ግዙኝ መጀመሪያ፣ ግዙኝ መጀመሪያ ወዬ በሉ፣ ከዛ በኋላ እ። ዳም በስንት ማር የገዛኝ ሰው አለ አሁን ለምሳሌ የሚወፍረው ማር ብዙ ሰው አለ የገዛኝ ለእነሱ አሁን ደብል ደብል ነው ምግብ የማመጣው ለምን ስለሚርባቸው አስሬ ለእነሱ አሁን ለጤነኛ ሰው ብፌ አዘጋጃለሁ ለማሩን ለገዛኝ ካስተምር ደግሞ ደብል ብፌ ነው የማዘጋጀው ገባችኋ ለምን በየደቂቃው ነው የሚርባቸው ስለዚህ ጫን ያለወጪ አለብኝ ነው እንዲህ ስለዚህ

ደላ ተጋብተናለን። ልጅ ከመጣ እናንተ ማን አባታችን ሊያሳድግላችሁ ነው? እውነቴን አስረግጬ የምነግራችሁ እኔ ገፍታችሁ ገፍታችሁ ከአጅማን ሻርጃ አገባው። አዎ እውነት ነው። አዎ አይዞህ አለን ወርቅ እንገዛለን ምን ምን የነበራችሁ። ዛሬ ብቻዬን ሆኜ ሕይወት ለማሸነፍ እጅ ታገልኩ ነው ያለው። እየተንቀዳገድኩ ነው። እውነት ነው። አሁን በኋላ ግን መታገስ የለብኝ። አስረግጬ የገባችሁ ግዙ። ሰርግ የምትፈልጉ ሰዎች በሙሉ መግዛት አለባችሁ። እኛ ሰርግ እንድደግ ስለምትፈልጉት አይዞ ያላችሁ እኔ በኋላ የሆነ ነገር ቢመጣ አይመለክም። እኔ እኔ ህዝብ የእናንተ ነው። ልጁ መጀመሪያ የእናንተ ነው። እናሳድጋለን አለች አንድ እህታችን፣ እናሳድጋለን፣ እናሳድጋለን። ልብ አድርጉልን ልብ እስክሪንሻት አርጌ ነው ማስቀምጠው ኮሚኒቴሽን እና ሰርግ የምትፈልጉ ሰዎች እኛ እንደግሳለን። እምቢ አላልንም፣ እንደግሳለን። ግን እየገዛችሁ አበረታቱን። ብር ያስፈልገዋል እኮ ሰርግ። እና እቃውን በመግዛት ተባበሩን፣ ከዛ እንደግሳለን። እንሻአላ ወርቅ ግዛላት፣ እንዲ ገዛውላት እኮ። በባለፈው ዱባይ ዋናው ቦታ ሄድኩኝ፣ ዋናው ቦታ ሄድኩኝ፣ ያንሸውሮ ወስጄ ተመለስኩ። ውዱም አይሰትየው ይህ መሶር ጀማል መሆኔን እኔ መነጽር ሳደርግ ግን ደሃ እመስልሻለሁ አይደል? ይቅርታ። አንተ የወገብ ቀበቶ ሳይቀር እኮ ነው የገዛኸልኝ። ግን ያው እንዳታሳያቸው ስላልከኝ ነው እንጂ እኔ ስንት ነገር እገዛላታለሁ። ቴንጅ እናታለም እኔ እኮ ባለ ሀብት ነኝ። ቴንጅ አረ እንዴ በጣ ያ ሰውዬው እኮ ምን የሆነ ነገር እኔ አሁን መኪና እየነደሩ የሆነ ተከራይቼ ወይን አንዘውጅ ጋርዶቹ ደግሞ እንጂ ጋርዶቹ በጣም ነው እንትን ያሉት። እዚያን ቀን እዚያም በኋላ ይህንን ወርቅ ውስጥ ያሉት የነበሩ ውስጥ የነበሩ አረቦች ከስተም እንዳል አስወጧቸው ለኛ ሲሉ እንጂ ምናምን አረቧቸው እኮ የኢትዮጵያ ባለሀብት ነው የመጣው። መንሱር ጀማል የሚያስንቀው ተባለ። እሱማ መሐመድ ለማንኛውም ለሚስት ፎቶ አሳያቸው። ወይኔ እሱማ ቆንጆ ናት ተባለና በቃ ከዛ በእንትን አድርጎላት ይሄ ሻንጣ የሚጎተታል አይደለ? የልብስ ነው፣ ግን እኔ ለወርቅ ብዬን ያሰራት እና ሰዎች ከዛ ስሚ ለማንም ወርቅ

ማንው የጠየቀሽ ባለ ሀብቱ የሚባለው ማነው ነው የሚባለው ስሙ ያ ማን ስሙ ማን ነው ግን እኮ እግርህ መስቀል አለብህ ባለሀብት እግሩን ይሰቅላል አይ መንግስት እግሩም አልሰቀለም እግሩ አውርዶ ነው ፓርላማ ቁጭ

ያ ዋና የጠየቀሽ ግን እንደ ባልና ሚስት ስሚ አንቺ አልመጣልኝም። አልመጣልኝ። ስሚ እነዚህ ድሪያዎች ወይኔ የተሰቃየው እኮ ቅድም አሪፍ ብሎ ነበር አሪፍ ተጫውቶት ነበር የሀብታም ሀብታሞች እንዴት እንዴት እንደሚያደርጋቸው አሁን ጠፋበት ትንሽ ሳቅ እንድትሉ ነበረ አላስ እንድትሰቁ እንድትጫወቱ ነበር ከላስ ጠፋበት እኮ አየራቸውን መልስ የሀብታሞች አየር ወስድ ወስድ ወዴት ነው መልስ መልስ አስጣ ቆይ ሀብት ያንትን እስቲ ወይ ወይ ጉድ መስትቆይ ግስት ሌላ ከሰው አለ። እነሱን መልእክት ንስማና እንምጣ። ቤተሰብ ኮፒ ሊንክ አርጉ፣ ታብታብ አርጉ፣ ሼር አርጉ። ፎል ያላደረጋችሁ ፎል አርጉ። የእኛ እንደዚህ እናስቃለን፣ እናጫወታለን። ወላሂ ፋን የምትውሉት እናዝናናችኋለን። ዘረኛ አይደለን፣ ተሳዳቢ አይደለን። ሰው ላይ አንደርስ። እሺ